አስፈላጊ የሆነውን ነገር ወይም ደግሞ ያ ሰው እዚህ ስራ ውስጥ ካለ ሶሻል ሚዲያ ላይ ካለ በሚፈልገው ቃላት እገልጸዋለሁ። ጨዋ ከሆነ በጨዋነት ይገለጻል። ባለጌ ከሆነ በባለጌነት ይገለጻል። ቆንጆ ከሆነ በቆንጆነት ይገለጻል። ጥሩ ምሁር ከሆነ በምሁርነቱ ይገለጻል። ተንኮለኛ ከሆነ በተንኮለኛነቱ ይገለጻል የቢዝነስ ሰው ሆነ በቢዝነስነቱ፣ በሴትነቱ፣ በእናትነቱ በቃ በያዘው ነገር ይገለጻል። በአጠቃላይ ኦኬ፣ ምክንያቱም ስራ ስለሆነ ማለት ነው። ያ ማለት ግን ጥላቻ አይደለም። ጥላቻ ወይ ከዛ ሰው ጋር ችግር አለ ማለት አደለም። ያ ማለት ያንን ሰው ለመጣል አደለም ወይንም ደግሞ ያንን ሰው ለመጉዳትም አደለም። እንደዛ ብላችሁ የምታስቡት እናንተ የምትሄዱት አካሄድ የጥላቻና የጉዳት ስለሆነ ሰው የሆነ ነገር በተናገረው ቁጥር ያው ተመልካቹም የሚሰጠው እሳት አለ፣ እናንተም ደግሞ የምትጭሯትና የምትጨምሯት ቤንዝል አለችና። ግን ይሄ ስራ ነው፣ በቃ ስራ፣ ይሄ ስራ ነው ማለት ሶሻል ሚዲያ ላይ አሁን ለምሳሌ እኛ ተመልካቾች ነን። ነገሩ ችግሩ የኛ አይደለም። አንዳንድ ችግሮች ገፋ ብለው ሲመጡ በሴትነት በምናምን ሲመጡ ሴት ስለሆኑ ስለማያስችለን ተዉ እንላለን። እረፉ፣ ህርቅ ይሻላል። አንዳንድ ፉገር አለ፣ ምክንያቱም ሶሻል ሚዲያ ነው። እንደዚህ እንደዚህ እያላችሁ ትሄዳላችሁ። ግን እናንተ የሶሻል ሚዲያ ሰዎች አይደላችሁ። እኔ የመሰለኝ ምንድነው ይሄ የሶሻል ሚዲያ ትራክ ያላቸው ሰዎች መስላችሁ ነበረ። ነው አይደላችሁ። የሆናችሁ ይመስላችኋል እንጂ አይደላችሁ። የሶሻል ሚዲያ አይዲያው የላችሁ፣ የሶሻል ሚዲያ ግሬሱም የላችሁ። እናንተ እዚህ ጋር የመጣችሁት እውነት የምናውቃቸው የመጣችሁት፣ እናንተ እዚህ ጋር የመጣችሁት የራሱ የሆነ ኮምፓስ አላችሁ። ይሄ ለእናንተ ኮምፓሳችሁ ነው፣ ናቢያችሁ ነው። ናቪጌሽን ታውቃላችሁ፣ ኮምፓስ የሆነ ቦታ ልትሄዱ የምትንጠለጠሉበት እስኩድ ጥሩ ነው፣ ግን የሆነ ሰውን ገላችሁት አይደለም። ያ ኮምፕቴሽን አድርጋችሁ ተወዳድራችሁ አሸንፋችሁ ነው መሄድ ያለባችሁ እኔ ይመስለኝ። ካልሆነ ይሄ ወንጀል ነው። በነገራችን ላይ የዚኛም በምንኖረበት ሀገር ላይ እንደዚህ አይነት ነገሮች ወንጀሎች ናቸው። ይሄ ነገር እዚህ ብታደርጉት ወንጀል ነው። ሂዱ ኒኪ ማናጀር እና ማናት ስሟ ካሪድ አሁን ቅርብ ቀን በዓል በማቸው ተጣልተዋል። ግን የሚነጋገሩበትን ይዘትና ስርዓት ብታዩ በጣም ይነጋገራሉ፣ ይተቻቻሉ። ግን የዚህን ያልጠለቀለው በሄዱ ፍርድ ቤት ነው የሚደርሱት። እናንተ ግን እናንተ ግን እዚህ ጋር ያላችሁት በጣም አስቀያሚ ባለጌ መጥፎች ናችሁ፣ ተንኮለኞች ናችሁ፣ ባለጌዎች ናችሁ። ታለንትን ኮሜንትን መቀበል የማትችሉ ትችትን መቀበል የማትችሉ እዚህ ጊዜ አሁን የሚበጠብጡት ይሄ የሚበጠብጡት እነማን ናቸው? እሱን ቀስ እያልኩ እመጣለሁ። ችግር የለውም። ቀስ ብለሽ ዝም ብለሽ አዳምጪኝ። ተንኮለኞች ናችሁ። ለምታደርጉት ነገር ተጠያቂነት እንዳለባችሁ ምንም በቃ ተደፍናችኋል። ሰው ላይ ጠይቃችሁ ይችላል፣ ህግ የሌለበት ሀገር ስላላችሁ ህግ ላይ ጠይቃችሁ ይችላል። ግን የሚጠይቅ ግን እግዚአብሔር አለ፣ ተቀላቸው የሚጠይቅ እግዚአብሔር አለ። ሁላችሁም በምትሄዱበት አካሄድ በዚህ መልኩ የምትሄዱ ከሆነ በዚህ መልኩ ደግሞ መታወቅ የምትፈልጉ ከሆነ እኔ እውነቱን ልንገራችሁ የሚያገባችሁ አጠገባችሁ የሚደርስ በሙሉ ሊጠፋ አይችልም። የምትይዙት አሁን እንደዚህ ተሯሯጣችሁ የምትይዙት የምትጨብጡት ዶላርም ይሁን ብር በኢትዮጵያ ሀብትም ይሁን ምንም ነገር ምናልባት ነገር እሳት ሆኖ ሊያቃጥላችሁ ይችላል። አንድ ሁለተኛ ነገር ደግሞ ለቆሮቆንዳ አሮጌቶች ለበሽተኞች ምቹ ሆናችሁ ያ መጫወቻ ሆናችሁ። ምክንያቱም የዩቱብ ላይ የሚሰሩ ሰዎች ሴቶች አሉ፣ ሶሻል ሚዲያ ላይ በቲክቶክ ብር የሚያገኙ ሰዎች አሉ። ሁለተኛ ነገር ደግሞ እናንተን የወደዷችሁ እንዳይመስሏችሁ፣ እናንተን ስለወደዱ አይደለም ከፍ ከፍ የሚያደርጓችሁ። እነሱ እራሳቸው ምንም ቶፒክ የላቸው፣ ምንም አይነት ታላንት የላቸው፣ እናንተም የሚዲያ ሰው አይደላችሁ እነዚህ ቆርቆንድ እንዳሮጊቶችም የሚዲያ ሰዎች አሉ። ምክንያቱም ለእነዚህ ቆርቆንድ እንዳሮጊቶች እናንተ ናችሁ ቶፒኮች ቶፒኮቹ እናንተ ናቸው። እናንተ ከሌላችሁ ስለምንም ሊያወሩ አይችሉም። ይነው እናንተ ታለንት እያላችሁ ቆርቆንድ እንዳሮጊቶች ስለ እናንተ እንዲያወሩ ፈቅዳችሁልናል ፈቅዳችሁልናል። በኋላ እኛ የእናንተን እያወራን ብር እንሰራለን። እናንተእኛ የእናንተን ታሪክ የእናንተን ስም እያነሳን ጊዜያችን እንጨርሳለን። ነገ እናንተ ምን ልትሰሩ ነው? ምን አይነት ታሪክ ስ ይጻፍላችሁ ነው ነገሩ? ነገ ለእናንተ ምን አይነት ታሪክ ነው የሚጻፍላችሁ? ሚዲያ ላይ ከጋሽ ሽመልስ ጋራ ሸራተን ታኝታለች። ሚዲያ ላይ ከጋሽ ተስፋዬ ጋራ ዱባይ የሆነ ቦታ ታኝታለች። ለዚህ ያደረሳት አንድ ባለትዳር ፍቺን። ይሄ ነው በቃ ታሪካችሁ። እራሳችሁን እናንተ በፈለጋችሁበት ብትገልጹ የኢትዮጵያ ሕዝብ ስም ጆሮ ግን የገባው የእናንተ ማንነት ሽርሙጥና ነው። ሁላችሁ ሁላችሁ እያንዳንዳችሁ የእያንዳንዳችሁን ታሪክ ሚስጥር ቢልደር ፒክቸር ምናምን ተቃይራችሁ ይዛችኋል። ኦኬ። ይህ እንዲህ እንዳለ ደግሞ ሰው እንዲያወራላችሁ ትፈልጋላችሁ። አይደለም፣ ሰው እንዲያወራላችሁ የምትፈልጉት ይሁን ነገር ስትከፉ፣ ወይንም ደግሞ መመለስ ሲያቅታችሁ፣ ወይ የተጣላችሁትን ሰው በፊት ለፊት መናገር ሳትችል ስትቀር፣ ወይንም ውስጣችሁን ማለት ሳይችል ሲቀር የሆኑ ቆረቆ እንዳሮጌቶች ጋር ትሄዱና ትሄዱና እያላችሁ ከዛ የእነዛ ቆረቆ እንዳሮጌቶች ደግሞ ለእነሱ ንግስት አይደለም ምናልባት የንግስቶች ንግስት ናችሁ ለነሱ ለነሱ። እኔ ግን አንድ ነገር ልንገራችሁ፣ በእንደነዚህ አይነት ሰዎች አፍ ንግስት ከምትባሉ በአዋቂዎች፣ ያ በምሁሮች ስለ ንግስቶች በሚያወሩ ሰዎች አር ብትባሉ ይሻላል። ወይንም ደግሞ ቆንጆ አይደላችሁም ብትባሉ ይሻላል፣ ለወደፊቱ ተስተካክላችሁ እንድትመጡ ማለት ነው። እኔ የምታሳዝኑኝ በቀደም ነገራቸዋለሁ። በጣም ማዝነው ተምር ያለው ለምት እኔ አልተማርም ለሚሉ ችግር የለኝ፣ በቃ አልተማሩ። እንደ እናንተ ዩኒቨርሲቲ ገብተው ወይም ደግሞ የሆነ ኮሌጅ ገብተው የሆነ ዲፕሎም ይዘው አልወጡም። ችግሩ ተምራችሁ ያልገባችሁ አልገባችሁም። ባትማሩ ኖሮ እና ይሄንን ቆብ አትጭኑ ኖሮ ውይ፣ ምን ችግሩ በቃ ኖርማል ስታንዳርድ ሴት ናትና ምንም አልገባትም ይባላል። ተምራችሁ ካልገባችሁ ደደቦቹ ካልተማሩት የበለጠ ደደቦቹ እናንተ ናችሁ። እነሱ ስላልተማሩ ነው ያልገባቸው፣ ራሳቸውን ማዳን ያቅጣሉ። እናንተ ግን ተምራችሁ ራሳችሁን አላዳ ናችሁ። የቲክቶክ ወረኛ ነው የሆናችሁት። ምን ያህል የኢትዮጵያ ትምህርት ጥራት በዚህ ነው የሚያሳየው። ተማር እንዳትሉ፣ የተማረ ሰው ደግሞ ሀገርን ማደንብ ያቅተው፣ ቤተሰብን ማደንብ ያቅተው፣ ራሱን ያደናል። መጥፎን ነገር መጥፎ ነው ይላል። ፊቸር ካለው ፊቸር ያለው ሰው መነገራችን ላይ ፊቸር ያለው ሰው መኑኝ ስሙን በጣም ይጠብቃል። የሚሰደብበት ቦታ ላይ አይቆምም። የሚረገጥበት ቦታ ላይ አይቆምም። ሰዎች እንኳን ቢረግጡት እሱ መልስ አይሰጥም። ዝም ነው የሚለው፣ ምክንያቱም ፊቸር አለው። በእንደዚህ አይነት መልኩ ሲረገጥ፣ በእንደዚህ አይነት መልኩ ሲሰደብ፣ ለአንድ ሴት ልጅ በጣም አስቀያሚ ነው፣ በጣም መጥፎ ነው፣ ያስጠላል። ምክንያቱም ነገ ሕይወት አለ፣ ነገ ልጅ አለ። ነገ እኔ እዚች ጋር ላለች መቶ እና ሁለት መቶ ዶላር ወይም አንድ ሺህና አስር ሺህ ሳይሆን፣ እስቲ ለኔ እንኳን አሮጊቷ፣ እመኑኝ፣ ለነገው ሕይወቴ ያስባለሁ እንኳን እናንተ ከዚህ በአሁን ሀያ አመትና ሰላሳ አመት ያላችሁ ማለት ነው። እኔ እንኳን እኔ እንዲያውም አሁን እድሜን መቁጠር አውቅም ያለው። ኤኒዌይ ወደ ዋናው ነገር እንምጣ። አንድ ሰው ስለተሰደበ ወይንም አንድ ሰው ስለጠፋ ስለጠፋ ወይንም ደግሞ ስላሰደብ ነው እኛ እናድጋለን ወይ እኛ እንታያለን ብላችሁ የምታስቡ ሰዎች እምን ልትታዩ የምትችሉት እዚህ ጋ መታችሁ፣ በነዋይ ደበበ ወይ ደግሞ በዘሪቱ ስለደነሳችሁ አይደለም፣ ስለ ጨፈራችሁም አይደለም። ለሚዲያ የሚሆን ነገር ይዛችሁ ስትመጡ ነው። ታለንት ይፈልጋል ሚዲያ። ታለንት ማለት እብደትም ከሆነ መምጣት አለበት፣ ከሽርሙጥና ውጭ፣ ከብልግና ውጪ ይሄ እነዚህ እንደዚህ አይነት በቃ አስቀያሚ አስቀያሚ ነገሮች ከእነዚህ ዛ ንጹህ ሆኑና እበዱ ከፈለጋችሁ፣ እዚህ ላይ እሱም ታለንት ነው። ግን ይሄ አንዳንድ ይሄ አንዳንድ የሚታዩ ነገሮች ይሄ የሚያስጠሉ የሚሰሙ ነገሮች እሱ እሱ ግን እነሱ እነሱ ግን ታለንቶች አይደሉም። ብልግናዎች ናቸው። ሀጢያቶችም ናቸው። ወንጀልም ነው። ሌብነትም ነው። አስቀያሚም ነው እንደዚህ በግልጽ ሲሆን ደግሞ በጣም አስቀያሚ ነው። እንደዚህ አይነት ነገሮችን ደግሞ እንደዚህ አይነት ነገሮች ያለባቸው ሰዎች ደግሞ ከሌሎች ሴቶች ጋር መወዳደር መፎካከርም፣ ለመወዳደርም መቅረብ አይቻልም። ምክንያቱም ቆንጆ ብትሆኑ ብታምሩ ባክግራውንዳችሁ ይጥላችኋል አስቀያሚነታችሁ አይደለም፣ ቁንጅናችሁ አይደለም፣ ቁመታችሁ ማጠሩ፣ መወፈራችሁ አይደለም፣ ባክግራውንድም ይታያል። እንዲሁ ሀይላይቱን ነው የምነግራችሁ። ኦኬ ግን ቅድም ተናግሬያለሁ፣ ሰዎችን በመስደብ እራስን እዚህ ጋር መውጣት የሆኑ የተንኮል ቦታዎችን እየፈለጉ ማለት ነው ያንን ቦታዎች ተጠቅሞ እዚህ ላይ መታየት እኔ አሁንም አይቻልም ነው ምላችሁ። አይቻልም ለምን እንደዛ እንዳልኳቸው ልንገራቸው። የእኔ ልጅ ማሰደብ አይቻልም። መጀመሪያ ከእኔ ልጅ ልጀምር፣ ምክንያቱም መጀመሪያ ልጄን ነው ድፌንድ ማድረግ የምችለው ነ የእኔ ልጅ ማሰደብ የእኔ ልጅ መስደብ አይቻልም። የማይቻልበት ምክንያት ለምን መሰለሽ? ለምን መሰለሽ ከእኔ ልጅ ጋር ለመወዳደር መጀመሪያ ቁመት የሚባል ነገር አለ። አንድ ቁመት፣ ሁለት ውበት የሚባል ነገር አለ ኦኬ። ሶስት ናቹራል የሚባል ነገር አለ። አራት የሞዴል የቁንጅና ማሶች አሉ። መታወቁ ከሆነ ምናልባት ብዙ ልጆች እዚህ ላይ አላችሁ የውበት ኢንዱስትሪ ውስጥ የምትሰሩ ካሜራማን የሆናችሁ ሜካፕ አርቲስት የሆናችሁ ብዙ ሰዎች አላችሁ። ቁንጅና ማለት ለኢትዮጵያኖች፣ ለአንድ ሰው ደስ ካለች፣ በተለይ ለዳኛው ደስ ካለች፣ ለኢትዮጵያ ህዝብ በሙሉ ደስ እንድትለ ያስገድዳል። ህገ መንግስቱ ራሱ ሙስና ማለት ነው። እንደ ሙስና እኔ ደስ ብለኛለች ና ተቀበሏት፣ ይሁላቸው። ይሄ የሚሆነው እዛ ያላችሁበት አልጋ ላይ ነው። ወደ ኢንተርናሽናል ቢውቲ ብራንች ብራንቹ ስትመጡ ግን ታሪኩ ሌላ ነው። ለዚህ ነው ኢትዮጵያውያኖች ችግር አለባችሁ። ልጆቻችን ወደ ሞዴል ኢንዱስትሪ መምጣት ከፈለጋችሁ፣ ወደ ቁንጅና መሄድ ከፈለጋችሁ ስፖርት ይጠይቃል። ቦርጭ መጥፋት አለበት። እውቀት ይጠይቃል። ካራክተር ይጠይቃል። ከካራክተር ውስጥ ደግሞ ሴትኛ ዳሪነት፣ ሽርሙጥና፣ ወንዶችን ማጭበርበር፣ መላላክ እነዚህ እነዚህ በሙሉ ይቆጠራሉ። ትልቁ የሚጥላችሁ ይሄ ነው። ኦኬ። ውበት ልብስ አይደለም። ውበት ኢዲቲንግ አይደለም። ውበት ጸጉር ዊ ማድረግ አይደለም። ውበት የውስጥ ውበት አለ። ኢንሳይድ ቢዩቲ የምንለው አለ። አውት ፌት ከላይ ያለ ቢዩቲ ያለ እነዚህን ነገሮች ካላሟላችሁ ያ ብር ቢኖራችሁ በብራችሁ ቆንጆ ልትባሉ አትችሉም። ወይንም ዳኛውን ቆለጡን ስላሻችሁለት ቆንጆ ልትባሉ አትችሉም። የእኔን ልጅ ለመተቸት ስለ እኔ ልጅ ለማውራት ከእግዚአብሔር ጋር መነጋገር አለብሽ፣ ሁልሽ እኔ የእኔ ልጅ ስለሆነች አይደለም፣ እግዚአብሔር የሰራት ቆንጆ ልጅ ስለሆነች ነው። ቤቱ ኢንዱስትሪው የሚፈልገውን ነገር ስለምታሟላ ነው ስለምታሟላ ሌላ ምንም ማለት አይደለም። እኔ ጠፍጥፍ ያልሰሯትም እድልም ሊሆን ይችላል። ቴዴ ረፍ ሲሬስ ፐንር ሰራ እድልም ሊሆን ይችላል። ከእናንተ የምትለይበት ነገር ደግሞ ያ ነው። ቴዴ ብሎክ ላርከ ብሎክ አረጋ ለው ረፍ ያ ነው። ስለዚህ ነግሬያችኋለሁ። በስራ ትተቻላችሁ፣ በተንኮል ትተቻላችሁ ኦኬ በስራ በተንኮል በካራክተር ባላችሁ ነገሮች ትተቻላችሁ በመጀመሪያ የኔ ልጅ የሄደችው ወደ ኢትዮጵያ የኢትዮጵያ ሞዴል ለመሆን ፍላጎቱ የሚላትም መሆንም አትፈልግም ምክንያቱም ያንን አልፈዋለችም የሚወዳደራትም እዛ ስለሌለ ኦኬ ሲጀምር ማለት ነው ሁለተኛ ነገር ሁለተኛ ነገር እኛ ከኢትዮጵያ ስንወጣ ያለነው አውሮፓ ውስጥ ነው። አውሮፓ ውስጥ ቻንሱ አለን። እዚህ ውስጥ ለመወዳደር ለመስራትም ሰው ወደ ላይ እንጂ ወደ ቁልቁል አይሄድም። በነገራችን ላይ ወደ ቁልቁል አይሄድም። እድሉ ያለው ትምህርቱም እውቀቱም ሁሉ ነገር ያለው ቻንሱም ያለው እዚህ ስለሆነ የምትኖረውም እዚህ ናት። ጀርመናዊ ናት። ሁለተኛ ነገር ቁንጅና እስከ በሰባት አይነቶች ይከፈላል። አንዱ ናቹራል የምንላቸው በናቹራል ናቹራል ማለት ስፖርትን ያካትታል። ናቹራል የሆኑ ቦታዎችን ያካትታል። ፈረስ ግልቢያዎችን ያካትታል። ዋናዎችን ያካትታል። በእንደዚህ አይነት ቦታ የምታሳዩአቸው ትልቁ ዋናው ደግሞ የአንድ ሞዴል ወይ የአንድ ቆንጆ ልጅ ውበቷ የሚለካበትና ትልቁ ብዙ ቆንጆች የሚወድቁበት ያ ቦታ ነው። ያ ማለት ምንድን ነው ካለ፣ ከለር ካለ ሜካፕ፣ ካለ ፀጉር፣ ካለ ቀለም፣ ካለ ልብስ፣ ካለ ምናምን። ዋና ውስጠዋል፣ ልብስ የለም። ከዋ ስትወጡ ምን አይነት ፊት ይዛችሁ ነው የምትወጡት? እዛ ጋራ የሚወጡት ፒክቸሮች የአንድ ሴትን ውበት የሚገልጹ ናቸው። ፈረስ መጋለ፣ ሩጫ ቦክስ፣ እነዚህ በሙሉ አሉ። ሞዴላ ብራንች ውስጥ እነዚህ በሙሉ አሉ። ትልቁ ዋናው የሚፈተነው እዛ ጋር ነው እንጂ ሜካፕ ጋር አይደለም። ደደብነታችሁን አቁሙ የምላችሁ ለዚህ ነው። አህየነታችሁን አቁሙ የምላችሁ ለዚህ ነው። ኦኬ፣ የኔ ልጅ ሲጀመር ልትወዳደር አልመጣችም ልትወዳደር አልመጣችም። አንድ ስሪ ስላላት የሌላም ነገር የራሷን ነገር ስላላት ለወደፊቱ አሁን እናንተ ስላወራችሁ ብታረጉት ሳይሆን የምትፈልጋችሁ መጽሐፍም፣ ማስታወሻ የምትፈልጋቸው ነገሮች ስላሉ ነው ፈረሱን የያዘችው። ያ ሜካፕ የሚያልተቀባችሁ እንዳላችሁትም ደግሞ ቺፕ የሆነ ልብስ የገዛችሁ ድሃ ስለሆነች ነው ምክንያቱም የምትሸጠው እምስ የላት እኛ ድሀዎች ነው። ድሃዎች ግን ምንበለው አላጣንም። ስታንዳርድ የሆነ ህይወት ግን አለን። ግን ልጄ እሙሟን ሽጣ አይደለም የምትተዳደረው። የተወዳደረችም እሙሟን ሽጣ አይደለም። በንጹህ በናቹራል ለምትፈልጋቸው ፐርፖዞች ነው ያንን የሰራችሁ። ምክንያቱም የምትፈልገው የምትጽፈው ወይም የምትሰራው ፊልም ሊኖራት ይችላል። ኦኬ የሚያልፍ ነገር ሳይሆን የማያልፍን ነገር ጥላ መሄድ ነው የምትፈልገው እንጂ ዛሬ ወርቅ ልልበስ፣ ዛሬ ልብስ ልቀይር፣ የማንም ሽማግሌ ይጫወትብኝ አደለች። እዚህ ውድድ ላይ ስትመጣ ደግሞ እሙሙን ይዛ አደለም የመጣችው። ልጅ ልታይም ብላ አደለም የሄደችው። ብትፈልግ ከአንድም ሁለት ኢንቫይት ተደርጋለች። አትፈልግ የራሷ ምክንያት የራሷ ነገር ስላላት አይታችኋታል። አላያችኋት ስለማትፈልግ ሐዘንም ሊኖርባት ይችላል። እንዳላችሁት ብታዝንም ደግሞ ይገባታል። ምክንያቱም አምስት ዓመት የሰራችሁ ይሆንልኛል ያለችው ሳይሆን ሲቀር ባታዝን ነበር እንዲያው የሚገርመው ያ ውስጥ ባታዝን ነበር። የሚገር ነው። ስላዘነች ያ ሰዋዊ ነው። ትክክል ነው። መሆንም ያለበት ነገር ነው። ግን የእኔ ልጅ ልትወዳደራቸው አይደለም የመጣቸው እንደ ማንኛውም የእናትና የአባቷን ባህል ለማክበር ነው የመጣችው። የእኔ ልጅ ዛሬ አይደለም ዴቻን ማክበር የጀመረችው። ቄሮ በግንባሩ አራትና አምስት ጥይት ሲሄድበት